በሁለት ምድቦች ተከፍሎ የሚደረገው የኢትዮጵያ ከፍተኛ ሊግ ጨዋታዎች እሁድ ዕለት ጅማሮ ማድረጉ የሚታወቅ ነው። በአንድ ክለቦች መካከል የሚደረገው የኢትዮጵያ ከፍተኛ ሊግ ጠንካራ ፍክክር የሚያስተናግዱ ጨዋታዎች ይደረጉበታል። በውድድር ዓመቱ ከአንደኛ ሊግ ወደ ከፍተኛ ሊጉ ካደጉት ክለቦች መካከል አንዱ የሆነውን የንፋስ ስልክ ላፍቶ ክፍለ ከተማ ይገኝበታል። በቀድሞ የኢትዮጵያ ብሔራዊ ቡድንና የኢትዮጵያ ቡና አሰልጣኝ የነበሩት ስዩም አባተ ልጅ ኤዝሮን ስዩም የሚመራው ንፋስ ስልክ ላፍቶ ክፍለ ከተማ ጠንካራ ዝግጅት እያደረጉ ቆይቷል። ወጣትና ልምድ ያላቸው ተጫዋቾች በመያዝ ጠንካራ ዝግጅት ማድረጋቸውን አሰልጣኝ ኤዝሮን ስዩም ተናግሯል። ዚሁ ላይ ልምድ ካላቸው ከመጡት ጋር አንድ ላይ አድርጎ የመስራትን ነው የመረጥኩትና ስፔሻሊ ታዳጊዎችን ቅድም እንደነገርኩ ታዳጊዎቹ ነው ሞር መድረኩንም እንዲያገኙ አቅም ያላቸው ልጆች ናቸውና እነሱን ይዞ የኔን ሀሳብ የሚቀበሉትን ሞር በደንበኛ እነሱ ላይ ለማድረግ አዳዲስ ነገር ይፈልጋል። እና ያው አዲስ ነገር ለመጻፍ አዲስ ደብተር ያስፈልጋል። እንደዛ ሁሉ አዲስ ነገር ለማድረግ ሊጉን የማያውቁትን ደግሞ ልምድ ኤክስፒሪየንስ ያላቸውን በማዋቀር ጥሩ ቡድኖች ጥሩ ቡድን እየገነባን ነው የሚገኘው ማለት ነው። በቀጣይ ጥሩ ደረጃ ይዞ ለመጨረስና በሊጉ ለመቆየት ማሰባቸውንም ይገልጻል። ፌዴሬሽን ቶሎ ውድድሩን እንደመጀመሩ መጠን ተጫዋቾችን ስክሪን የማድረግ የነበሩትን ልጆች ደግሞ አዲስ ከመጡት ጋር አቀናጅቶ ወደ ውድድር ለመግባት ትንሽ ሰዓቱና ጊዜው አለመብቃት ነበረ ግን ፕሪፓሬሽኑን ስክሪኒንጉንም እኩል በማስኬድ በሳምንት ለአምስት ቀን እያደረግን ነው። በአንደኛ ሊግ ውድድር ላይ የተሻለ ደረጃን ይዘው ያጠናቀቅን ሲሆን ጠንካራ ውድድር በመሆኑ ጥሩ ተዘጋጅተናል ሲሉም የቡድኑ ተጫዋቾች ይናገራሉ። በፕሪምየር ሊጉ ለተለያዩ ክለቦች የተጫወተው ና ከጂማ አባጂፋር ጋር የኢትዮጵያ ፕሪምየር ሊግን ያነሳው ተመስገን ገብረ ኪዳን ፕሪምየር ሊግ መግባት ዋነኛ አላማቸው እንደሆነ ገልጿል። መጀመሪያ ጊዜ ነው በሱፐር ሊጉ ላይ የተሳተፈውን ንፋስ ስልክ ክፍለ ከተማ እንደዛም ሆኖ ግን የተዘጋጀን ያለነው ዝግጅት በአሰልጣኛችን አማካኝነት በአሰልጣኝ ስሮ የተሻለ እንቅስቃሴ የተሻለ ዝግጅት እያደረግን ነው። ይህም ቲም ስፕሪትም ይዘን ደግሞ ከፊታችን ላለ ውድድር በተሻለ ውጤት ወደ ፕሪሚየር ሊጉ ለማሳደግ ነው በአሁንዛ ዝግጅት እየሰራን ያለ ነው። ይሄንንም ደግሞ እናሳካዋለን ብለን ከፈጣሪ ጋር ያው እናስባለን። በጣም አሪፍ ስራ እየሰራን ነው። ለዘንድሮ አመት ጥሩ ነገር ይዘን ለመምጣት የተለያዩ ልምድ ያላቸውም ተጫዋቾች ተቀላቅለውናል። አብዛኛው ተጫዋቾች እና የተሻለ አመት እናሳልፋለን ብለን አስባለን። በከፍተኛ ሊጉ መቆየት፣ ጠንካራ ተፎካካሪ መሆን እንደሚፈልጉ የቡድን መሪውም ገልጿል። ሊጉ ለእኛ አዲስ እንደመሆኑ መጠን በተቻለ መጠን ባያዝ ናቸው ባያዝነው ስብስብ መጠን የራሳችንን ያህል እንሰራለን። ምክንያቱም ብትም ቻሌንጆች ሊኖሩ ይችላሉ። እንትኑ ሊጉን አናቀውም። የሊጉ ኤክስፔሪያንስ ሊኖር ይገባል። እና በአዲስ መልክ የሰራን ስለሆነ በተቻለ መጠን አትሊስት በመውረድ ደረጃ እንኳን ባይሆን ኢቭን እኔ ከ ከአንድ እስከ አራት ምናምን ባለው እንትን ውስጥ ለመግባት ከፍተኛ ጥረት የምናደርግ ይመስለኛል። የኢትዮጵያ ከፍተኛ ሊግ ጨዋታዎች በሀዋሳና በጅማ እየተካሄዱ ይገኛሉ።